እዚህ ዋሽንግተን ዲሲ የመጽሐፍ ቅዱስ ሚውዚየም ባይብል ሚዚየም መጥቼ ነው እና ይህንን መልእክት ለማስተላለፍ የፈለግኩት በአሁኑ ጊዜ በተለይ ግእዝ አማራ ክልል ውስጥ ትምህርት ቤቶች ውስጥ ይማር ሰዎች ልጆች እንዲማሩ ይደረግ ሲባል ያንን በመቃወም የሚሯሯጡ በተለይም የግእዝን ቋንቋ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ብቻ አድርገው የክርስትና ማስፋትያ ነው ብለው የተነሱ አንዳንድ መልእክት ያላቸው ከኢትዮጵያ ጠላቶች አካባቢ መልእክት ይዘው የመጡ የአክራሪ ዋሃቢ ሙስሊሞች የሚያስተላልፉት ፕሮፓጋንዳ ስላበሳጨኝ ነው እና እዚህ የባይብል ሚዚየም ውስጥ መጥቼ ከጥቂት የቋንቋዎች በአለም ላይ ካሉ ቋንቋዎች ውስጥ መጽሐፍ ቅዱስ በመጀመሪያ ተተርጉሞ ለዓለም የተሰራጨው በግዕዝ ነው እና እዚያውን በሶስተኛ ክፍለ ዘመን ጀምሮ የነበረ የግዕዝ መጽሐፍ ነው እዚህ የሚታየው። ሌላም ደግሞ እኔ የማውቀው በምንም ቋንቋ የሌለ መጽሐፈ ሄኖክ፣ መጽሐፈ ኩፋሌ የሚባሉ በምንም ቋንቋ በሙሉ ያልተቀረጹትን በግዕዝ ቋንቋ ተቀርጸው ለዓለም ተቀምጠዋል እና ያ ግዕዝ፣ ለምሳሌ መጽሐፈ ሄኖክ ሙሉ ፍራግመንት እንዳለ የተገኘው በግዕዝ ነው እና የኢትዮጵያ ጠላቶች በተለይ ኦሮሙማ ፍልስፍና የሚያራምዱ ኢትዮጵያን የሚጠሉ በራሳቸው ታሪክ የማይተማመኑ ለአፍሪካ ቅርጽ የሆነውን ግእዝ ለማጥፋት የሚሞክሩ የበታችነት ያለባቸው ሰዎች አሁን ስልጣን ላይ ወጥተው የተረገመ ትውልድ የአያቱን ሐውልት ያፈርሳል እንደሚባል ሲሰሩ እናያለን። በእነ አብያ አህመድና ና በእነ ሽበልስ አብዲሳ ና በዚች ማነስ አበቤ የምትባል ሴት የእነሱ ባንች እና ይህንን ኢትዮጵያዊ የሆነ አፍሪካዊ የሆነ ሊኮራበት የሚገባ እያንዳንዱ ኢትዮጵያን የመሰረተ የኦሮሞ ትውልድ በሙሉ የኦሮሞ ትውልድ ኦሮሞዎች ኢትዮጵያ ውስጥ እየሰሩት ኢትዮጵያ የፈጠራት ሀገራቸው ነች። ኦሮሞ ሕዝብ ሌላ ሀገር አልፈጠረም። ኢትዮጵያን የፈጠረው ሌላ ኔሽን አልፈጠረም። ወደፊትም ሌላ ኔሽን አይፈጥርም። ኦሮሞ ሕዝብ ኢትዮጵያዊ ነው። በኢትዮጵያዊነቱ ኮርቶ የሚኖር ኦሮሞ ነው የማውቀው። በኢትዮጵያዊነቱ ሀፍረት ይዞት በበታችነት ታስሮ የኢትዮጵያን ታሪክ እና የኢትዮጵያን የአፍሪካን ቅርስ ሊያጠፋ የሚፈልግ ኦሮሞ የራሱ የህዝቡ ጠላት ነው፣ የታሪኩ ጠላት ነው። እና ይህንን ለማለት ፈልጌ ነው ዛሬ እዚህ ላይቭ የወጣሁት። እዚህ ሚውዚየም ውስጥ ሆኜ ነው ያለሁት እና ይህንን ራሳችሁ ሪሰርች ማለት ትችላላችሁ። ግእዝ ላይ የተደረገው አሁን እየተደረገ ያለው ካምፔይን በጠቅላላ በኔ ግምት አፍሪካኖች ላይ የጥቁር ህዝብ ላይ የተደረገ ካምፔይን ነው። አፍሪካኖች ለዓለም ኮንትሪቢሽን ለሊትሬቸር፣ ለፊሎሶፊ፣ ለሪሊጅን ምንም ኮንትሪቢዩት አላደረጉም ሲባል፣ ይኸውና አፍሪካኖች ኢትዮጵያኖች ለዓለም ከማንም በበለጠ ኮንትሪቢዩት አድርገዋል። ግዕዝ ከአራሜይክ ክርስቶስ ከተናገረው ቋንቋ እኩል የነበረ ቋንቋ ነው። እናም ግዕዝ የኢትዮጵያ ብቻ ሳይሆን የአፍሪካ የጥቁር ህዝቦች ሁሉ እሴት ነው። እና ይህንን ሁሉ ደግሞ ግዕዝን ቋንቋውን አስፋፍቶ ለታሪክ መቅረጫ ለቤተ ክርስቲያን ትምህርት ማስተማሪያም ለመገናኛም፣ ለኮሚኒኬሽንም ያበቃቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን ልትከበር እና ልታፍር ይገባታል እንጂ እንደዚህ ልትዋረድና ደብተራ ምናምን እየተባለ አሁን በቀደም የሰማሁት አንድ ቪዲዮ አለ። ሕፃን ልጅ ግጥም አስተምረው የኢትዮጵያ ኦርቶዶክስ ቤተክርስቲያንን ግዕዝ ቋንቋውን ሲያዋርዱ የደብተራ የመተተኛ እያሉ ሲሉ የነበሩ ከአረብ ገዢዎቻቸው ተቀጥረው የኢትዮጵያንና የአፍሪካን እሴት ለማጥፋት የመጡ የውሃው ዋሃቢ ሙስሊም ተከታዮች እንደሆኑ ነው የምገምተው እኔ እና ይህንን ዛሬ ለማለት ፈልጌ ነው። አመሰግናለሁ። ዳኛቸው ተሾመ፣ ዋሽንግተን ዲሲ የባይብል ሚውዚየም። እና ይህንን መልእክት ሼር ብታረጉና ብታስተላልፉልኝ ደስ ይለኛል።